ነገር በቃ አልፈልግም። ምን ነው ነው? ቆይ እንዴ እንዴ ይሄ ሳምሻ ነው እንዴ? ታዲያ ምን ይሆን ከነገሩ ታዲያ? አልፈልግም ምንም። አንቺ ጋር በቃ እንዳወራሽ ነበር የፈለግሽው። በቃ አውራሽ ተይ፣ በእናትሽ በጣም ያስጨነቀኝ ስለሆነ ነው። በቃ ነገር ፍቀርብኝ እንዴ ለምን

ውድ የአራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችሁ? ዛሬ የቤቴ ውስጥ ነው የምገኘው ው የራሴ ቤት ውስጥ ነው ቪዲዮ እየሰሩ ያለው። እችኝ ሰሞን ምን ለማለት ነው፣ በጣም የምወደው የማከብረው አብሮ አደጌ ከኤሌመንተሪ ሃይ ስኩል እስከ ጊቢ ድረስ አብረኝ የተማረው ሳምሶን የሚባል ጓደኛ አለኝ እና የሳምሶን ደግሞ በስራ አጋጣሚ ይመስለኛል የተዋወቀው ወዳጅ አለው እና የሱ ወዳጅ ታሪክ ነው ዛሬ ወደ እናንተ ይዤላችሁ የመጣሁት ትዳር አለው፣ ባለቤት አለው። ኦልሞስት አግብቶ ነው እየኖረ የሚገኘው። ትንሽ ከፍቅረኛው ጋር ከባለቤቱ ጋር ጥርጣሬ አለበት። ከዚህ በፊት ያላት ባክግራውንድ ደስ አይልም፣ ጥሩ ነገር አይደለችም ያለችበት ነገር ብሎኝ። ባህሪዋ እኮ ደስ ይለኛል፣ የባህሪ ችግር ሳይሆን ያለባት ምንድን ነው ከዚህ ቀደም የተገናኘ ነው ያ ትንሽ ደስ የማይል ቦታ ነው ብያለው። እና አሁን እየሰራች ያለችው ማሳጅ ቤት ነው ያው ፕሮፌሽናል የሆነ ቦታ እንደምትሰራ ነው የማውቀው። ግን በፊት የነበራት ነገሮች አንዳንድ ደስ የማይሉ ነገሮች ነበሩ። እሱን ኮንሲደር አድርገን ነበር ያው ግንኙነት የጀመርነው። አሁን ላይ ግን ትንሽ የሚያሰጋኝ ነገሮች አሉ። ምንድነው? አንዳንድ ሰዎች፣ አንዳንድ የማውቃቸው በአይን የማውቃቸው ሰዎች ምናምን፣ ከእነሱ ጋር ያላት ሰላምታ፣ ያላት ቀረቤታ፣ በዛ ላይ ይደወልላታል፣ አንዳንድ ቴክስት የሚገባላት አካውንታል የሚገቡው ገንዘብ ማሳጅ ኖርማል ማሳጅ ሰርቶ ከሚያገኘው ገንዘብ በላይ ነው የምታገኘው። እና ይህን ነገር አምኖ መቀበል ከበደኝ። እንደ ሰው እንደ ባልም ደግሞ እንደዚህ ነገር ያው መጠርጠር አለብኝ እና አይ ያው ሴትናት ፊዚካሏም ሁሉ ነገሯን ቆንጆ ነውእና እና እቺ ሴት የሆነ ነገር ልትጀምር ትችላለች ከወንዶች ጋር ግንኙነት ሊኖራት ይችላል ብዬ በልቤ ውስጥ እያሰብኩ መቀመጥ ከበደኝ እና ለማጣራት ሞክሪያለሁ። አንዳንዴ በሌላ ስልክ በሌላ ስልክ ገብቼ በቴሌግራም ለማውራት ሞክሪያለሁኝና የእሷ ሁኔታ የእሷ ንግግር ትንሽ ደስ አይልምና በራሴ መንገድ ላጣራ የሞከርኩት ነገሮች ስላልተመቹኝ፣ እስኪ አንተ በፊት የምትሉበት ቦታ ያው ነግሯል፣ ጓደኛ አለ፣ ከሱ ጋር ተነጋገርና ቢያንስ አግኝተ ብታወጣጣት እውነት ለእኔ ፍቅር አላት የላትም ወይስ የምትሰራው ስራ ላይ የሆነ ሌላ ተደራቢ ስራ የሰራችው ነው የሚለውን ማወቅ እፈልጋለሁ። ስራ መስራት አልቻልኩም፣ ተረበሽኩ፣ ስለ እሷ እያሰብኩ እየተሸነኩኝ ማለት ነው እና እና በተቻለ መጠን ስ አግኝታት አውራት፣ አነጋግራት፣ በደንብ ባገፈት ልኝነት በደንብ በቃ ማለት በደንብ አዋራት። እና የሚያስወጣ ወጪም ካለ ምንም ነገር ካለ ችግር የለውም ማድረግ ያለብኝን ሁሉ አደርጋለሁ። በተረፈ ደግሞ ሌላ ልብ እንድትል የሚፈልገው ነገር ምንድን ነው? እማትሆንበት መንገድ ካለ፣ ልክ እንዳልሆነች ስጋት ልክ ከሆነ ከዛ በኋላ እሷን ላገኛት አልፈልግም፣ እና በዛው ጉዳዩን ጨርሰ ያለው ነገር አሳውቀኝ። ግን እኔ የተቀረጸ ነገር ማየት ይፈልጋሉ። አመሰግናለሁ። እንግዲህ ተመልካቾቻችን መታለች፣ ያው እሷን መጣው እሷን ለመጥራት በጣም ነው ፈተና የበለውት እና እስኪ ያለውን ነገር አብረን የምን ይሆናል። አብራችን ቆዩ። መጣው። ሰላም ነው። አስቆምኩ፣ ይቅርታ። ውስጥ መኝታ ቤት ነበር ነው ትንሽ ደክሞኛል በጣም በጣም የሰውነት ዱካክነ እንዴት ነሽ ምነው ስራ ነበረ አይ የሆነ ኮንስትራክሽን ላይ ነው የምሰራው እና አጋጣሚው በጣም የሚ ደካክሙኛል እና ጀስት ከተቀበልኩሽ በኋላ ቦርሳ ምናምን አላየሁም። ማሳጅ ስለሆነ ምንድን ነው እምትፈልገው? ማለት የምትፈልገው እንዳልኩሽ ኮንስትራክሽን ነው የምሰራው መታሸት። ልታሽን ግን ቦርሳ ማለት መኝታ ቤት የምናደርጋለን። እንዴት ነው ታዲያ ማሳጅ ማድረግ እዚህ ሶፋ ጋር? አይ እዚያ ይሻላል። ማለት ተረጋጊ፣ እስኪ ምንድን ነው ቆይ፣ መጀመሪያ ተረጋጊ። እኔና ምንድን ነው ስራው፣ እንደዚህ ሲጀመር በጣም እንትን እያልሽ ያመመኝ ነው። ሲቀጥል ደግሞ እግሬን ነው መታሸት የፈለግኩት እዚህ ጋር ነው። ምን እያደረግሽ ነው? ለይ ላ ላሽ ነው። በመቀመጫሽ ነው እንደምታሽኝ? እንዴ ነይ ጂ ቁጭ እዚህ ጋር ነው። ላይ ነው ላይ መጀመሪያ ተረጋጊ። እና ሲቀጥል ሶፋ ጋር እንድታሽኝ ነው አልኩሽ። እሺ እንገባለን። ተረጋጊ ሽታ እና መግባት ካለብን ኢትስ ቤት። እኔ ምንም ስለ ማሳጅ ቤት ማውቀው ነገር የለም። እኔ ሰዎች ስልክሽን ሰጡኝ ቴሌግራም ላይ አሞኛል። በቃ አልፈልግም ከአንገት በላይ መታሸት፣ በቃ ያመመኝ ነው። ተነስ ማለት የት ነው የምነሳው? ነሰው ተነስ ቁጭ እስቲ እኔ ላውራሽ። በጣም ነው ፈልገው ምንሽ ነው ያስነካሽኝ? ያለሽ እስቲ ነይ ቁጭ። የመጀመሪያ ተነሰው እንዴ ነው መታሸው? መጀመሪያ ፓኬጃችሁ እሱን ውስጥ ገብተን ባሳያይሻለሁ። አይደለም ፓኬጁ መጀመሪያ ገ ምን ምንድን ነው ፓኬጃችሁ? ስሚኝ፣ ስለ ፓኬጃችሁ ስለተቀመች እኔ ስርክሽን ሰዎች ሶስት አይነት ማሳጅ እንዳለ ነግሮኛል። ቦዲ ማሳጅ የሚባል አለ ምናምን፣ አይቲንግ እና እሱን እሱን ዘርዝሪልኝ ከዛ እነሱ እንትን ብዬ እኔ ነገርኩሽ። አሁን እኔ መታሸት፣ ቦዲ ማሳጅ የሚባል እንዴት ነው? ምንድን ነው እሱ ላይ መቼኝ ይችላል። አንገሪኝ ቦዲ ማሳጅ የሚባለው እንዴት ነው? እሱማ ማለት ልብስን ታወልቃለህ ያመ እግሬም ምን ያመኝ ጀስት ይሄን በቃ ምን ምን አይ እሺ ነው

ያልኩሽ አይነት ማሳጆች ስላሉኝ ነውና፣ እኔም የላኩልሽ ገንዘብ እውነት ለመናገር ጥሩ የሚባል ገንዘብ ነው። ስለዚህ ከብዙ ሰዎች ጋር እንደዚህ በእንደዚህ አይነት ገንዘብ ነው ይህን ስራ እየሰራሽ ያለሽ ማለት ነው። በጣም አሪፍ ነው። ምክንያቱም መጀመሪያ የኖርማል ነበረ የምትሰራ ከዛ ግን አላዋጣኝ ሲል በቃ እንደዚህ በየቤቱ እየዞር እንደዚህ ሰራለ ማለት በጣም አሪፍ ነው። ሰው በቀላሉ የምታገኘው ብር ስለሆነ ስለዚህ ኦልሞስት በእንደዚህ አይነት ስራ ብዙ ታይም ወይ ብዙ ጊዜ ሆነ ማለት ነው ይቅርታ አልጌኝ እና ግን፣ እንዴት ቆይ ወደዚህ ስራ ገባሽ? ያው በአጋጣሚ ነው። ግን ምን ያደርግልሃል አንተ፣ በቃ እሱን ምልሽ ስልሽ፣ ኢትስ ኦኬ። ገንዘብ ከፍዬ እኮ ነው የመጣሽው እኮ፣ ግን በቃ ማውራት ፈለኩ ከመታሸቱ ይልቅ ቁጭ ብሎ ታሪክሽ ነገዘኝ እና ቁጭ ብሎ ማውራቱ ስለፈለኩ ነው። በቃ ለምን ጠይቂስ ጥያቄዎች ብትሰጪኝ ደስ ይለኛል። አንቺም ከሰው ጋር አቀለልኩልሽ ኩልሽ ብዬ አስብኩ። ስልሽ ከማታውቂው ሰው ጋር መተሽ ከመተኛት ቁጭ ብሎ አውርቶ ምን ላየቷ ይሻላል ይሻላል። ችግር የለውም። ደስ የሚያሰኘው ምንም አይደለም። ስለዚህ ከሴክሱ ነገር ማውራቱ ይሻላል። ና ሳታሽ እንትን በያት ትጨናነቂ ሻይ ቡና ምናምን እንዳለልሽ ደራጤ ቤት። ጀስት ወደዚህ ስራ የሆነ አጋጣሚ እንዴት ነው? በአጋጣሚ ነው። እንዴት ነው መሰለህ ወደ ስራ የገባሁት እንትን መስተንግዶ ሰራ ነበረ። መስተንግዶ ሆቴል ላይ አስተናጋጅ ነበርኩ። ከዛ በቃ ከዛ ትንሽ ጊዜ የሰራው እና ያው ሆቴል ላይ በጣም ብዙ አይነት ሰው ታውቃለህ፣ ትተዋወቃለህ፣ ምናምን ነው። ከዛ ከሆነ ሰው ጋር ተዋወቅኩና በቃ የሆነ ብድ ሰጠኝ። ለምን እንደዚህ አይነት ስራ ጀምሪ ምናምን አለኝ። ከዛ ጀምርኩ። እሱም አላዋጠኝም ነበረ። ከዛ በቃ ወደ ማሳጁን ጀመርኩ። ኖርማል ማለት ነው። ከዛ ተውኩትና ወደ ቢዝነስ ቢዝነስ ሰራተኛ ነበርኩ። ማለቴ ይቅርታ፣ ከለቃ ሴተኛ አዳሪ ሴተኛ አዳሪ ነበርኩ። ክለቦች ላይ ነው ወይስ በቃ ሁሉም ቦታ? ክለብ ላይ፣ ውጭ ላይ ምናምን የምሟቃቸው ሰዎች ጋር እንሰራ ነበረ እዛ በቃ ይሄኛው እንደውም አሁን ሞር ይሄኛው በጣም አሪፍ ነው። እኔ ያው ጓደኛ እየሰራሁት ያለሁት ስለዚህ፣ ማስተንግዶ ነበርሽ፣ ፍቅረኛ አዳሪ ህይወቱንም ኑረሽዋል። ኦልሞስት አሁንም በማሳጅ አይነት ህይወት ነው እየኖርሽ ያለሽው። እንዴት ነው ላይፍ? ፍቅረኛ፣ ባለቤት እና ምን ጓደኛ አለሽ? የወንድ ፍቅረኛ አለኝ። ሦስት አመታችን ነው። እሱ ያውቃል። እንደዚህ አይነት ስራ እንደምትሰሪ ያውቃል፣ ግን እሱ የሚያውቀው ኖርማል ማሳጅ እንደምትሰራ ነው የሚያውቀው። ማለት ይሄ ኦኬ፣ ፉሉ አምናን ያሉት ትክክለኛ ማሳጆቹ እሱን ነው የሚያውቀው እንጂ ይሄን አያውቅም። እና ታዲያ የሆነ ቀን አፕን እንዳያደርግ ቢያውቅ ብለሽ ፈፈሪ ማማ አያውቅም። ማለት አያውቅም። ምክንያቱ እንደ ስልሽ አሁን እኔ ቴሌግራም ላይ ያወሮሽ ፓኬጅ ነገር ሽ ከፈልኩሽ መጣሽ ሎኬሽን ልኬልሽ አይደል ጓደኛው በሆን የሆነ ነገር በሆን በምን ታውቂያለሽ? ያው እነሱ ነው የሰጡኝ ስላልክ ነው ያንተ ነው ያዋራው እንጂ ያኔ ክላይኒ ስልኬንም እንደዚህ በቀላሉ የሚገኝ አይደለም። ኦኬ ፕራይቬሲ ነው እንዲህ ብዙ ሰዎች ጋር ተገኙ፣ አይ አልገኝም። ስለዚህ እዚህ ስራ ላይ ሆነ ይጠነቀቃለሁ፣ ልምድ በተጨማሪም የፕራይቬሲ ነው ስራው ማለት ነው። ኦኬ በጣም ከባድ ነገር ነው ግን፣ ደስታ ያለሽ ነው ቆንጂዬ ነገር ነሽ። አቋሚሽ ደስ ይላል ምናምን። ይሄ ወታዲያስ ደስቶች ነው ወይ? ምን ምን ሆነሽ ነው ይህን ያህል ግን እንደዚህ አይነት ፐርፐዝ ውስጥ የገባሽው ስልሽ፣ ህይወት ሊያስገድድ ይችላል እንዳልሽ ግን፣ ምን ነው ፍቅረኛም ከሽ ከእሱ ጋር ህይወትን መለወጥ ይቻላል ብዬ ስለማስብ ነው። ይሄምልሽ እና ስራ እየሰራችሁ ሶስት ዓመት በፍቅር ማለት ወደ ወደ ትዳር የሚያመራ ጥንድ ናችሁ። እና ስራ መስራት ህይወታችሁን መምራት አችሉም፣ ራሳችሁ ማኔጅ ማድረግ አችሉም። ዋይ ይሄ ስራዋ ስልሽ ገንዘቡ አሪፍ እንደሆነ ኢትስ ኦኬ ይገባኛል። ግን ከአይምሮች ለማውጣት አስታስቢም አትፈልጊም። አይ፣ ነው ይሄ አሪፍ ነው። ማለት እኔ ያዋጣኝ ነው እየሰራሁ ያለሁት እኮ ማገኝበት ገንዘብ ማሪፍ ስለሆነ የሆነ ደህና ነገር ሲኖረኝ ሰርቼ እዛ የራሴን የሆነ ነገር ስራ ጀምራለሁ። እስከ ለጊዜው ግን አሪፍ ነው እየሰራሁ ነው ያለሁት። ሲሰርሽ፣ አሁንም አልገባሽም መሰለኝ። ጥያቄ ገብቶኛል። አንተ ያልከው አሪፍ ነውማ እኮ እኔም የላኩትን ገንዘብ ስለማውቀው አንቺን ለማግኘት የምታገኙ ገንዘብ በአንድ ወንድ ይሄን ያህል ገንዘብ ከተገኘ አስራ ቤት ገንዘቡን መጥራት ቢያስፈልግም እንዳውቋለን እና አንቺ እና አንድ ትክክለኛ ወራኛ ደሞዝተኛ የሚያገኘውን ገንዘብ ነው በአንድ ቀንና በሁለት ቀን የምታገኘው። እሱ እና ስትል ነው የምታገኙ ገንዘብ ራሱ እንደዚህ ከሆነ እስካሁን የሰራሹ እኮ ታዲያ ሊለውጥሽ ይችል ነበር አይደል? ያው ምን ገንዘብ ያስፈልጋል ልጅ ምናምን ገንዘብ ታዲያ በአንድ ምሽት የሚሰሩ አስራ ምናምን ሺህ የሚገኙ ገንዘቦች ሴት ልጅን ኮንትሮል ለማድረግ ወይ ራሽን ለመጠበቅ ብቻ ይጠፋሉ፣ ወይስ ሌላ ሱሶች ምናምን አሉብሽ? ሱስ እንኳን የለኝም ማለት ያክል ላይ ይወጣ ለፈነገጠ ሱስ የለኝም። ማንም ሰው የሚያደርገውን ግን አደርጋለሁ። ማንም ሰው ለምሳሌ አሁን እንዴት ነው እንዴት ላስረዳ? የሆነ በጣም ሱሰኛ አይደለሁም። እቅማለሁ ጭሳለሁ፣ ምናምን ግን እያን ያክል አይደለም። ማለት ፈልጌ የማደርገው ነገር ነው እንጂ የሚያስገደኝ ነገር አይደለም። እሱ ነው ገንዘብሽን እየጨረሰ ያለው። ከባድ ነገር ነው ግን ስልሽ፣ እኔም አሁን በፍቅረኛሽ ቦታ ራሴን እየሳልኩ ነው እና የሆነ ታይም ቢያቅ ስልሽ ትጠነቀቂያለሽ? አቃለሁ ብዙ ነገር አለ ምናምን ግን የሆነ ታይም ማሳጅ ቢዝነስ እንደሆነ ወይ ደግሞ ቢዝነስ እንደሚሰሪበት በቃ ምን አይነት ፖይንት ነው ምን አይነት ሜንታሊቲ ነው ሊኖረው የሚችለው አይ ቲንክ ይህ ስራ ደግሞ በብዛት አዳር ላይ ነው የሚሰራው ቢኮዝ እኔ ጋር የሚመጣሽበት ታይም አሁን ኦልሬዲ ሶስት ሰዓት ሆኗል ከምሽቱ አንድ ፍቅረኛ ያላት ሴት ደግሞ ቤት በይ ሰዓት ድረስ ከባድ ነው ምን እና እንዴት ነው? እንደዚህ አይጠረጥረም? አይጠይቅሽም? ታመሻለሽ፣ ታድሪ፣ ያለሽ ያሉት ነገራቶች እንዴት ነው? ይኸው ማለት አሳምኜ ነው የምወጣው። ወይ ወይ ፋሚሊ ጋር ወይ ጓደኞች ጋር ምናም ብዬ ነው የምወጣው። ሁሌ አዳር ስትወጭ ጓደኞች ጋር ያድ አዎ። ለምን? ስራ ስራ ስለሆነ እሱ በቃ በወጣ ያን ያክልም እሱ አይጫንንም። ምክንያቱም እንደምሰራ ያውቃል። እንደዚህ ነው እንጂ የማውቀው ማሳጅ ቤት እንደምሰራ ያውቃል። እኩ ማሳጅ ቤት አዳር እኩ ሁሌ አዳር ላጋቢ ይችላለች። ሁሌ ትችላለ ው ግን በፈረቃ ሊሆን ይችላል። ይሄኛው ደግሞ ሁሌም ላይሆን ይችላል። ምንሰራው ይሄኛው ነው እሱ ስራው ምንድን ነው? እሱ የመንግስት ሰራተኛ ነው። አንዳንድ እንደዚህ ገንዘቦች ስታውጪ ስታስገቢ፣ የሆ ነገር ስታረጊ ሳይጠቅሽ የሚውሉ ገንዘብ ከየት መጣ ምናምን አይልሽም ምክንያቱም እኔ ስለምወደው የሆነ ነገር ከሰማሁ የመጨረሻችን ነው የሚሆነው። ቆይ እንዴት ነው የተዋወቃችሁት ግን? መለስ ስላልክሽ ወደኋላ ከሱ ጋር በአጋጣሚ የተዋወቅ ነው። ይሄ ቢዝነስ ጀምረሽ ነው ወይስ ይህኛው ማሳጅ ቤት እየሰራ ነው የማቀው። ከዛ በቃ ተግባቧል ምናምን እዚህ ደረሰ። ስለዚህ ታዲያ ለምትወጁ ሰው እንደዚህ አይነት ነገር መደበቅ ልክ ነው ልክ አይደለም? ግን ደግሞ ምንም ማድረግ አልችልም። ግዴታ ስለሆነ የአቃል ቤተሰብ ምናምን ማንም አይቅም ባን ነው። ግን የእውነት አንዳንዴ ተደብቅ አትቆይም ብዬ አስባለሁ። የሆነ ታይም ስትጋለጭ ብዙ ነገራቶችን እኩል ልታጭት ትችላለች። ባለቤትሽን፣ ቤተሰብሽን፣ ጓደኞችሽን ቢኮዝ አሁን እኛ ሀገር ላይ ደግሞ ለእንደዚህ አይነት ስራ ውስጥ ላሉ ሰዎች ያለን ሪስፔክት ጥሩ ስራ አልሆነ ማለት ነው እና የሆነ ቢያንስ የሚረዳሽ ሰው መፍጠር ችኝ ነበር ብዬ ያሰብኩ ነው። የሚረዳሽ ሰው እንኳን የለሽም። እኔ እንደምገምተው ከባድ ላይ ነሽ። እውነት ለመናገር ያው፣ እኔ ገንዘቡን ስለማገኝ ማለት ይህን ያክል አስጨንቆኝ ቅም ነገሮች ተጠንቅቄ ነው የማደርገው። ለምን ነገር እስ ትኩረትሽ ገንዘብ ላይ ነው ብቻ? ምንም ይሁን ገንዘብ ለገንዘብ ነው እዚህ ውስጥ የገባት እና ከባድ ነገር ነው። አረ ደግሞ ክላስ ይደብረኛል። ደስአይ ስልሽ ከማሳጁ ይልክ ማውራቱን እንደፈለግኩ እኮ ነገርኩሽና ግድ አገባኝ ይሄ ነገር ይህን ያክል ያስጨንቃል እን እኔ እኮ ወንኩኮ ግን እያሰብኩ ግራ ገባኝ፣ ስልሽ የሆነ ታይም የሚሆነ ሰው ቢያቅብሽ፣ የሆነ ታይም የሆነ ሰው አፕን ቢያደርግብሽ ለአንቺ ጥሩ አይደለም። ገባሽ? እሱን እኮ አውቃለሁ ጥሩ እንዳልሆነ። ከባድ ነገር ብፈጥሪ፣ ነገር ብታስቢ በጣም ጥሩ ነው። በቃ ይቅርብኝ፣ በቃ ማሳጅ ምን የምን እያደረግሽ በእናትሽ ያመመኝ እግሬ ስለሆነ አይ ስልሽ በቃ ሶፋው ላይ ቁጭ ብለን ማውራት እኮ እንችላለን አይ መታኛል ስልሽ ብከፍልሽ በቃ ኢትስ ኦኬ እኔ አልፈልግም አይ እኔ ደግሞ ስራዬን በአግባቡ መስራት ስለምፈልግ በቃ

እኔ ነታን የምታወሪው? ቆይ ማለት አንተ ምን የነገርኩሽ፣ ዳዊት እባላለሁ ብዬሽ ቤት ታውቂሻለሁ፣ ከሆነ እኔ በቃ አንቺን እዚህ ቤት የጠራውሽ፣ አንቺን ለማውራት የሞከርኩት፣ አንቺን በዛው ሁሉ ሰዎች ያው ሁሉ ገንዘብ ከፍዬ የጠራውሽ ባለቤትሽን ምን። ኤርሳ፣ ተረጋጊ። ቆይ ላስረዳሽ። ኤርሳ አ

በእግዚአብሔር እ በየ እንግዲህ ተመልካቾቻችን ጥርሴ ምንም ለውሸት ሳይሆን ጥርሴ እየተነቃነቀ ነው። እኔ እውነትም የማሳጅ ቤት እጅ ነው ያላት። የማይሆን ምት ነው የመታችኝ። የሴ ልጅ እጅ እንደዚህ ጠንካራ እኔ አላውቅም። በኢየሱስም ልቤ ሁሉን ነገር እኔ መታችኝ። እኔ በደንብ ለማውራት ለማስረዳት አልቻልኩ። እኔ ደግሜ ማግኘት ከሆነ አላቅም። እኔ በጣም ነው የደከመኝ፣ እንዳያችሁት ነው መድገም አይጠበቅብኝም። የባለቤቷ ጥርጣሬ እውነት ነበር። ጀስት ኖርማል አድርገዋለች፣ ቢዝነስ አድርገዋለች። እንደዚህ አይነት ሰዎች ደግሞ ለትዳር እኔ እንጃ። እኔም ባለቤቷ ይህን ቪዲዮ እንግዲህ መላክ ግዴታ ስለሚኖርብኝ በምወደው ሰው በሳምሶን ስለመጣብኝ እንግዲህ ሳምሴ ይህን ለሱ ስልክለት ለማረጋጋት ወይ አብረው ሆነ ለማየት ሞክር። በእኔ አቅም ለማጣራት የሞከርኩት ይህን ነው። እውነት ለመናገር በጣም ፕራይቬሲ የሆነች ልጅ ናት። የእሱ ጥርጣሬ በጣም ያለማመኑ ነገር እውነት ነው። ሳምሴ ምነግርህ ለአንተ ነው እና ብዙ ወደ ገንዘቡን አሁን መጥራት ስላልፈለግኩ ነው ሚዲያ ላይ እንጂ፣ አስራ ቤት ውስጥ የሚጠሩ ገንዘቦች ነው። ከፍዬ እዚህ ቤቴ ድረስ የመጣችሁ እና መታም ያያችሁት ነገር ነው። ወደ ወደ ጉዳዩ ነው ኒንጃ ብቻ መድገም አይጠበቅብኝም ሳምሴ እንግዲህ ለወዳጅ ስታሳየው እንዲረጋጋ አርጋ ሳየው ው መመለስ ትችላለች ሱስ ሆኖባታል ብዬን የተረዶት ማፈልገው ስሜት ውስጥ ትሆናለች ብዬን የተረዶት እውነት ለመናገር ለተመልካቾች ይህን ነገርም ሳስተላለፍ የቆረጥኳቸው ድምጾች አሉ ደስ ማይሉ ስድቦች የሰደበች ይሄ ለጎረምሳ እናቴን የተለያዩ ነገራቶች የሰደበችው ስድብ አለ አሁን እሱን ከታሪኩ ነው እንጂ በጣም ደስ የማይርስ ድ ዱርዬ ናት። በቃ ሳምሴ ል የሚችለው ነገር እሱ ነው። ምን ማድረግ እንዳለብኝ አላቅም። ብቻ በጣም ነው የተጎዳው፣ ጥርሴም አይኔም ተጎድቷል። ብቻ ሳምሴን ቪዲዮ ዛንታ አደርሳለሁ። ተመልካቾችም እስካሁን ስለተከታተላችሁኝ በጣም አመሰግናሉ። ግን እርዳታችሁን በጣም ነው ምፈልገው። በአሁኑ ተመልካቾች እኔ አላቅም። እንደዚህ አይነት ስራ እንደዚህ አይነት ህይወት አለ ብዬ አላቅም። ብዙ ቪዲዮች ወደ እናንተ አደርሳለሁ። ግን ይሄ ደግሞ ለየት ያለ ነገር ነው እና ኮሜንት ላይ ምንድን ነው እቺ ሴት? አሁን ጸበል ነው የምንወስዳት፣ ሳይካትሪስት ነው መሄድ ያለባት? ምንድን ነው መደረግ ያለባት? አንድ ሴት ከተለያዩ ወንዶች ጋር የመተኛት ሱስ ይኖርባታል ማለት ምንድን ነው ፐርፐዙ እና እስቲ ይህን ነገር እስቲ ኮሜንት መስጫው ላይ የተለያዩ ዶክተሮች የተማራችሁ ምሁሮች እንዳላችሁ ቤተሰቦች እንደሆናችሁ አውቃለሁ። እና ኢትዮጵያ ህዝቡ ላችሁ ለዚህ ችሊት መፍትሄ እንድታበጁ ስል ዝቅ ብዬ ጠይቃለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ቸር